ውሃ ብያም አይደለንም፣ ብረት ብያም አይደለንም፣ ጭቃ ብያም አይደለንም። እንደነበረው የምናስብ ሰለፎች እንጂ ውሃ ብያም ጭቃ ብያም ብረት ብያም ድንጋይ ብያም አይደለንም። እኛ ምንድን ነው ውሃ ብያም እንግዲህ ብላችሁ ታውቃላችሁ።

በአዲስ ርዕስና በአዲስ ቪዲዮ ተመልሼ መጥቻለሁ። ይገባኛል፣ ሰሞኑን ትንሽ ሚዲያ ላይ አልነበርኩም። ኢንሻ አላሁ ተዓላ ከእንግዲህ በኋላ በሁሉም ሚዲያዎች ላይ አክቲቭ ለመሆን ሞክራለሁ በአላህ ፍቃድ። ነገር ግን ዛሬ ላይ ያየሁት ነገር ስላለ ግዴታ ያንን ነገር ደግሞ ወደ እናንተ ማድረስ ስላለብኝ ነው ዛሬ በአላህ ፍቃድ በዚህ ቪዲዮ የመጣሁት ማለት ነው። እጅግ በጣም ብዙ ቪዲዮዎችን አስታውያለሁኝ ባልነበርኩባቸው ጊዜዎች። ኢንሻ አላሁ ተዓላ በፓርት በፓርት እያደረግኩ ወደ እናንተ የምመጣባቸው ይሆናል ማለት ነው። ዛሬ ግን አንዱን ቪዲዮ ብቻ ወደ እናንተ አደርስና እናንተ የምትገነዘቡትን ትነግሩኛላችሁ እኔ አንዳንድ ጥያቄዎችን ጠይቂያችሁ የምጨርስ ይሆናል። የሚቀርቡትን መጠይቆች እናንተ ከየትኛውም ኢጎ ወጥታችሁ ማለትም የሆነ ሰው ሰብኮ ወዳስገባችሁ ነገር ሳትገቡ በቃ ሙሉ ኒውትራል ሆናችሁ ብትመልሱ ጥሩ ነው ላለሁ። ምክንያቱም ያንን ጥያቄ ስትመልሱ ሀቀኛው መንገድ በትክክል ታገኙታላችሁ ብዬ ስለማስብ ማለት ነውና እነዛን ጥያቄዎች ውስጥ ላይ የሚጠየቁ ጥያቄዎችን ለመመለስ ሞክሩ። ቆም ብላችሁ ራሳችሁ ማስተዋል እንዳትረሱ። ባረከላሁ ፊኮ የደረሰኝ ቪዲዮ ሙሉ ለሙሉ ልጋብዛችሁና እስኪ የሚገራርሙኝን አንድ ነገር አንዳንድ ነገራቶች እናያለን እስኪ ቪዲዮውን እንዩ። እኛ የነቢዩ ሰለ ላ ሰለምን ንግግር የአላህን ቃል የምንናገር ሙስሊሞች እንጂ ውሃ ብያም አደለንም፣ ብረት ብያም አደለንም፣ ጭቃ ብያም አደለንም። ግጦለምን እኛ ሙስሊሞች ሰለፎች ቆይ ቆይ ወደዚህ ቪዲዮ ከመግባታችን በፊት ግን እዚህ ጋር ዱዌት ያደረጉት ሁለት ሰዎች አሉ። ይሄን ቪዲዮ ኦሪጅናሉ አይደለም የደረሰኝ እንዳጋጣሚ ዱዌት የተደረገው ቪዲዮ እንደደረሰኝና ማለትም ሼር የተደረገው ቪዲዮ ነው የደረሰኝ። እሺ ያኛውን ወንዱ ልጅ እንተውና እዚህ ጋር ያለችው ሴቷ ልጅ ግን የመጨረሻ ነው የምታወዛግበው። እየሰማች ያለችው ነገር ምን እንደሆነ ታውቀዋለች ወይስ ደግሞ ሙድ እየያዘች ነው ምንም ሊገባኝ ያልቻለው ነገር እሱ ነው። እስኪ እናንተ ሁላችሁ ማሳብ ስጡበት። ለምን እንደዚህ ትኩር ብላ እንደምታየውም አልገባኝም። በሃይማኖቷ ኦርቶዶክስ ትመስለኛለች። ለምን እንደዚህ ትኩር ብላ እየሰማችሁ እንደሆነ አልገባኝም። መስጧት ይሆን አላውቅም፣ ወይ ደግሞ ሙድ እየያዘችም ሊሆን ይችላል። ሰውየው ወደ መጨረሻ አካባቢ ላይ የሚናገራቸው እጅግ አጸያፊ ንግግሮች አሉ፣ ወይ ደግሞ ብዙ ከኦርቶዶክሶች ጋር የሚያመሳስላቸውን ነገር የሚናገርባቸው ነገራቶች አሉና ምናልባት እነዛን መስጠዋት ሊሆን ይችላል። አናቀብ ግን እስኪ ቪዲዮውን እንስማው። አሁን የሰውየውን ብቻ ነው የምንሰማው። ይሄንን እንድታዩት ብዬ ነው እኔ የመጀመሪያውን የጋበዝኳችሁ። ሲዙም እናድርገውና የሰውየውን ብቻ እንስማው። የነቢያችን አለይሂ ሰላምን የአላህና የነቢዩን መልክ በሰለፎች ግንዛቤ ተገንዝበ አሁን እዚች ጋ ነው እንድቆም እንድንል የምፈልገው ያለህ ያላህና እኛ ወሀቢያም አይደለንም ምናምን ምናምን ምናምን የተለያዩ ትርጓሜዎችን የተለያዩ ቃላቶችን ተጠቅመው እኛ እንደዛ አይደለንም አለ። ያው ታርጌቱ ወሀቢያ አይደለንም ለማለት ነው። ያ እንዳለ ሆኖ ግን እዚህ ጋር ያነሳውን ነገር እኛ ሙስሊሞችን የአላህንና የመልእክተኛውን ንግግር ወይም ደግሞ የአላህ ሱብሐነሁ ወተዓላ ንግግር በሰለፎች ግንዛቤ የምንረዳ ሰዎች ነን አለ። ታዲያ በሰለፎች ግንዛቤ የምትረዱት እናንተ ከሰለፎች ጋር ነበራችሁ? እነሱ እንደተገነዘቡት ከየት ተማራችሁ? ጥያቄው ይሄ ነው፣ ትልቁ ጥያቄ ምክንያቱም ሰነዳችሁን ሊስት ማድረግ አለባችሁ። ከቀሌ ቀርቷል። ይህ ሰው ያው እናንተ ብዙውን ነገር መካድ ስለምትፈልጉ ይሄ ውሸት ቢሆንስ ልትሉ ትችላላችሁ። ከዚህ በፊትም በተለያዩ አጋጣሚዎች ተብለን ስለምናውቅ ማለት ነው እኛ እንድ ስለምትሉ መፈናፈኛ ስታሳጣቸው ይሄን ንግግር ይናገራሉ። ነገር ግን ለዚህ ደግሞ ምላሽ ሰጥተንበታል ከዚህ በፊት በተለያዩ አጋጣሚዎች፣ ምክንያቱም የተሰነደና የተቀመጠ ነው። ከዛም አልፎና ጠርፎ ደግሞ ሙሉ ዓለማዎች የተስማሙበት ሰነድ አለ። በዚያ ሰነድ ነው የሚኬደው። ያንን እንሻ ኢንሻአላሁ ተዓላ ሰፊ ደግሞ ከፈለጋችሁ በሰፊውን መጣበታለን። ከዚህ ቀጥሎ የሚናገራት ንግግር ደግሞ ቃሏ ራሱ ይሄንን ንግግር የሚናገረው ሰው ምን አይነት የወረደ ቃሏ ራሱ ምን አለ እንደነበረው ምን እናስከ ሰለፎች እንጂ ወሃቢያም፣ ጭቃብያም፣ ብረትብያም ድንጋይብያም አይደለንም። እኛ እንግዲህ እንዳያችሁት እንደነበረው የምናስቀምጥ ሰለፎች እንጂ ነው ያለው። ሰለፎች ሰለፍ ማለት ምን ማለት ነው አይተናል። ሰለፍ ማለት ከነቢዩ አለይሂ ሰላቱ ወሰለም ጊዜ 300 ዓመት ጊዜ ነበረ። ምክንያቱም እሱ እየፈለገበት ያለው በቋንቋ ሳይሆን በሸርዓ ሸሪዓ ደግሞ ሸርዓን ሰለፍ የሚባለው ነገር በነቢዩ አለይሂ ሰላቱ ወሰላም ጊዜ የነበሩ ሶስት መቶ አመት ላይ የነበሩ ሰዎች ይሄ ማለት ማለት ነው። አሁን 1400 ምናምን ምናምን አመት ላይ ያለ ነው እና አንድ 1000 ምናምን አመት በፊት ማለት ነው ገብታችሁ አላ 1000 አመት ምናምን በፊት። ከዚያ እኛ ጥያቄያችን ሰለፍ ነን አለ 1000 አመት በፊት ነው ያ ሰለፍ የሚባለው ነገር ያለው እሱ ግን ያለው ዛሬ ነው። እንዴት ነው ሰለፍ የሚሆነው? እንደነበረው የምናስከ ሰለፎች እንጂ ወሃብያም ጭቃ ብያም ብረት ብያም ድንጋይ ብያም አይደለንም እኛ ማለት ጠጋ የሚል ንግግር አለ። አሁን አብዛኞቻቸው የሚናገሩት በተለያዩ ቦታዎች ላይ ሰለፍይ ነኝ ይላሉ። ማለትም ደፍረው ሰለፍ ነን አይሉ ገና አሁን ሰማሁኝ የኔ ራሱ ሰለፍ ነኝ የሚል የንግግር ስህተት ወይም የቃላት ግድፈት ራሱ ከሆነ ከአንድ ሺህ አመት በፊት ነው የነበሩት ሰለፎች የነሱን ተከትዬ በነሱ እንደተረዱት የምረዳ ሰው ነኝ ካለ ከየት ደረሰው? ከማን ቀራ? ዋይርለስ አይደለም። ከሰለፎች ጊዜ ሶስት መቶ አንድ ሺህ ዓመት በፊት እሱ ደግሞ እዚህ አንድ ሺህ ዓመት በኋላ ቁጭ ብሎ እንደዚህ የሚገናኝ በዋይርለስ የሚገናኝ ያለ ገመድ የሚገናኝ አይደለም። ገመድ አልባ አይደለም። በመሀል ምንም ሰው ሳይኖር እሱን ደረሰው የሚሆን ነገር አይደለም። ተጽፎ ራሱ ቢቀመጥ ለምሳሌ አይ ቡኻሪ አሁን ተጽፎ ተቀምጧል ያንን ቡኻሪ ነው የምረዳው ካለ እነሱ ብዙ ጊዜ የሚሉን ነገር ስላለ ነው በዚህ ጉዳይ የማነሳላቸው። ቡኻሪ ውስጡ ላይ ሌላ ነገር ተጽፎ አንድ ሰው ጽፎ ይሄው አንብቦ ነው ማለት ነው አይደለ? ይህ ሰው አሁን አንብቦ ነው ማለት ነው አይደለ? እነሱ ብዙ ጊዜ የሚያነሷት ነገር ስላለ ነው አይ ቡኻሪ አይደለ? ቡኻሪ አታነብም ቡኻሪ ሙስሊም አለ ለሙስሊም አታነብም የሚል ሰው ስላለ ነው ብዙ ጊዜ እና ቡኻሪና ሙስሊም ላይ የሆኑ ነገራቶች ተጨምረው ቢሆንስ ባይጨመሩ ራሱ ጽሁፉ ከመሃል ጠፍቶ ቢሆንስ ይሄ ጃኢዝ ነው፣ ሙስተሒል አይደለም። የሚቻል ነገር ነው። ይጠፋ ይችላል፣ ውስጥ ላይ ሊሰረዝ ይችላል። አንተ የደረሰ መጽሐፍ ላይ ሊሰረዝም ሊጠፋም ይችላል። አይ እኔ የደረሰ መጽሐፍ አይደለም ብለህ ሌላ ሪፈር ልታደርግ አትመጣም ወይ? ደግሞ የሆነ ሰው ያንተን መጽሐፍ ድጋሚ ሲያትም ራሱ ብዙ የኢስላም ጠላቶች አሉ አደለም? ያንን ሊጨምሩበት ሊጨማምሩበት ይችላሉ። አይ ይሄንን አልቀራሁትም፣ ይሄንን እኔ ከመሻየኮቹ አልቀራሁትም ይሄ አዲስ የመጣ ነው የገባ ነው ብሎ የሚያስተካክለ ሰው አለ የለም። ምክንያቱም አንተ በመሀል ምንም ሰው አትፈልግም። ከሰለፎች ሰለፎች እንደተረዱት ነው የምትረዳው። በነገራችን ላይ በዚህ ሰለፍ በሚባለው ጉዳይ ከዚህ በፊትም አንድ ቪዲዮ ጋብዛናቸው ነበር፣ እኛው ራሳችን በአካል የተገኘንበት ውይይት ተደርጎ ነበረ እና እየተወያየን ባለንበት ሰዓት ላይ አሁን ብዙ ጊዜ ላይቭ ላይ የተለያዩ ቦታዎች ላይ እንወያይ የሚሉ ሰዎች ይመጣሉ እና እነዛን ሰዎች የማንወያየው እኛ በፊት ጠግበን ነው ግልጽ ነው አይደለ? በጣም ከተለያዩ ሰዎች ጋር ተነጋግረናል፣ በጣም ብዙ ማለት ነው። ግን እነዛን ሰዎች በምን ነጋገር ኦንላይን ላይም ብለው በአካል በአካል መድረክ ተዘጋጅቶ ብዙ ተወያይተናል። ነገር ግን እነዛ ሰዎች መፈናፈኛ ስታሳጣቸው የሚቀየሱበት መንገድ እጅግ በጣም ከሰው የማይጠበቅና ይውርድ ያለ ነው። እውነትን ለመረዳት ሳይሆን ተሸነፈ ላለመባል ብቻ የሚጓዙ ሰዎች ናቸው። ለዛ ነው ምን ተወው እውነትን ለመረዳት ምሎ እኔ ሀቅን ከተናገርከኝ በቃ ብሎ የሚገባ የለም። አብዛኛው እልክ ተያይዘ ከዛም በኋላ ምንድነው ሰውየ በቃ ለማምለጥ ብቻ። ከዚህ በፊትም ትዝ ካላችሁ በአካል ሁላኛ የተገናኘ የተገኘንበት ውይይት ላይ ወደ ሶስት ቀን ነው በሰፊው የተገናኘ ነው። ሁሉም ላይ እንደዛው በፍክክር ዝም ብሎ ሲሄድ ያለ መረዳዳት፣ ኢቭን ዳኛ ሁላ ነበረው ውይይቱና፣ ያለ መረዳዳት ዝም ብሎ ሲወጣ ሲወርድ ምናምን ከሄደ በኋላ በሶስተኛ ቀን ምንም ልናልፈው አልቻለም። ይህንን ሰው ማለት ነውና የሆነ ዓሊም እንደዚህ ነው ብሎ አመጣ። ቪዲዮውን ከዚህ በፊት ሰርቼላችኋለሁ። ካልሆነ ደግሞ ኢንሻላህ አሁን እዚህ ላይ የተወሰነውን እንጋብዛቸዋለሁ። የሆኑ ሰው ተጠቀሱና እነዚህ ሰለፍ ናቸው ተባለ። እነሱ ያው ሰለፍ ሰለፍ ነው የሚሉት አሁን እንደሰማችሁትና፣ አይደለም ሰለፍ ናቸው አለ። ከሰለፍ ናቸው እንግዲህ እየተወያየን ያለ ነው። ስለምን መሰላችሁ? ስለ ሸሪያ ነው። ማለትም ሰለፍ የሚባለው ሸርዓን ነው የምንናገረው ማለት ነው። ምክንያቱም እያሉ ያሉት እነሱም ከሶስት መቶ ዓመተ ሂጅራ በፊት የነበሩ ሰዎችን ነው። ሰለፍ እያለ ነው ያሉት አደለም። ስለዚህ እነዛን ሰዎች ነው እኛም ሊስት እያደረግን ያለ ነው፣ የምናወራውም ስለነሱ ስለ ስለሆነ ከዚያን ሰለፍ ናቸው አለ። አይደሉም፣ እነሳቸው ከለፍ ናቸው ተባለ ሲባል፣ አደለም ሰለፍ ናቸው አለ። ከዛም በኋላ አይ በቃ የትውልድ ዘመናቸውና የሞት ዘመናቸው የተቀመጠውን ያንን እናምጣና እንነጋገር ተባለና፣ ያንን እንመልከተሽ እናሳይ ተብሎ ተገለጠለት ሲገለጥ ልክ ሲገለጥ መፍራት ጀመረ። ከዛም በኋላ ምን አለ ማለት ነው። በቋንቋ ደረጃ ነው ያልኩት። በቋንቋ ደረጃ ማለት ነው እኔ አሁን ከኔ በፊት የነበሩት ከኔ እድሜ በፊት የነበሩት ለኔ ሰለፍ ይባላሉ። በቋንቋ ደረጃ ቀደምት ቀደምቶቹ ማለት ነው። በቋንቋ ደረጃ ነው ያልኩት። ከኛ ቀድኝ የሆነ ታች ነው ብሎ ተቀየሰ ማለት ነው። ያው እኛም በአካል የተገኘንበት ስለሆነ ነው በዚህ መልኩ የነገርኳችሁ። እየዋሸው እንዳይመስላችሁ የተወሰነ ከንግግሩ ልጋብዛችሁ። ሰለፋ አይደሉም ምሳቸው ባለፈውም ብሏል፣ አሁንም ብሏል ተመልሶ። ለምሳሌ ምን አትበል

ስለዚህ ከሶስቱ ክፍለ ዘመን ደግሞ ሰለፎችን ነው እንጂ የምትከተለው ኸለፎችን አንከተልም እያልክ ነው የጠቀስከው ማለት ነው። ስለዚህ ኸለፍ የሚባሉት እነማን ናቸው? ኸለፍ አንተ አንተ ነህ ኸለፍ የምትባለው። እሺ በቃ አሁን እዚህ ጋር እናድርገን ምን ያደው? እና በዚህ መልኩ ነው ይሄን አናናቸው እነሱና፣ ሰለፍ ነን የሚሉት ከሰለፍ ተከታይ ነን የሚሉት ሰለፎች በምን መልኩ ነው የተረዱት፣ በምን መልኩ ነው ያብራሩትስ የሚለውን በዋይርለስ አይደርስንም አንተ መቼም ከማንቀራኸው ነው። እኛ ደግሞ ዋህብያ አይደለንም የሰለፎች ተከታይ ነን ለሚሉት ደግሞ ከዚህ በፊት ዋህብያ ማለት ምን ማለት ነው? በሚለው ጉዳይ ላይ ሳነሳችሁ ተመልክተ ሳነሳላችሁ ተመልክታችሁ የሆነ እንደሆነ እኛ የምንለውን ነው ራሳቸው የሚሉት። መሐመድ ኢብኑ አብዱል ዋህብ የሚባል አንድ ትልቅ ሰው ነበረ፣ እሱ ከዛ ጀግና ነበረ ምናምን እያሉ ይያሉ ሲያብራሩ ተመልክታችኋል። እኛም እያልን ያለ ነው ከዛ ጀመራችሁ ነው ዋህብዮች የመጣችሁት እያልን ያለ ነው። አይደለም፣ እነሱም ወዲያው ነው ዘለው የሚገቡት። ይሄኛው ጭራሽ እያስተባበረ ነው እኛ አናቅም፣ ያንን ሰለፎች ነን እኛ ነው ላ እያለ ያለው ግን እነሱ በዚህ መልኩ ሁሉም እያሉ ነበረ። ምንድነው ውሃብያ የሚሉት ብላችሁ ታውቃላችሁ ልበብላችሁ ስ አንድ ሙሐመድ ብን አብድልዋሃብ የሚባል ሰው ነበር እና ይህ ናህል ናቸው እነሱ ማለት እነዚህኞቹ። ይኸው ስለ ውሃብያ የሚባለው ሐመድ ብን አብድልዋሃብ በዚህ ጊዜ የጀምሮ ምናምን ስለ ውሃብያ ሲያብራሩ እኛም ያለ ነው ከዛ የጀመረው ነው እያል ያለ ነው። አንደኛ አንዱ ሁን ለምሳሌ ውሃብዩ ይሰጥባሉ ይ እኛ ሰለፎችን ብቻ ነው በቃ ሙሐመድ ብን አብዱል ወሃብ የሚባልን ሰው አናቅ በሉ ሁላችሁም። ወይ ደግሞ እንደነሱ ወሀቢያ ማለት ከሙሐመድ ብን አብዱል ወሃብ ጊዜ የጀመረ ሙሐመድ ብን አብዱል ወሃብ ማለት ደግሞ ያው በእናንተ ስለምትሉት ትልቅ ሰው የነበረ ሱፊዎችን እንትን ከመካና መዲና እያስወገደ እያላችሁ መናገር ግን ሙስሊሙ ማህበረሰብ፣ አታወዛግቡት። አንድ መሀል ላይ ቁሙ የሆነ ቦታ ቁሙና አሰብ አድርጎ ሁላችሁም ለማለት ፈልጋለሁ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ ደግሞ ሰፋ ባለ ቪዲዮዎች በተለያዩ ቪዲዮዎች ከተለያዩ ቦታዎች ላይ በደረሱኝ ቪዲዮዎች እስከምገናኝ ድረስ ቸረን ሰንበት። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይህም ቪዲዮ አይተን እንደጨረስ ሁላችሁንም ሼር እናደርገው። ባረከላሁ ፊኩም السلام عليكم ورحمة الله وبركاته جاء الحق <applause> وزهق الباطل